ሰባር ዜና፣ ከወዲያ ጀነራሉ ለጥቂት ከግድያ ማምለጣቸው ሲሰማም፣ ወዲህ ደግሞ ሕወሓት ጦር በሶስት አቅጣጫ ተከዜን ተሻግሮ ገብቷል። በሌላ በኩል ጠቅላይ ሚኒስትር አብይ ከመሩት የሚኒስትሮቹ ስብሰባ አንድ ጥብቅ ውሳኔ ተላልፏል። ጀነራሉ ከግድያ ለጥቂት አምልጠዋል። ከግድያ መለጡት ጀነራል ይህን ያደረጉትን አካላት እበቀላቸዋለሁ ሲሉ ዝተዋል። ከእሳቸው በተጨማሪም በወንድማቸው ላይም የግድያ ሙከራ እንደተደረገ ታውቋል። ከግድያ መለጡት ጀነራል ማናቸው? መረጃ ጥንክራችን ምላሽ አለው ትሰሙታላችሁም። ጥያቄ የሚይዘው አራት ኪሎን ያልማሉ ሲሉ ተቃዋሚዎቻቸውን የተቹት ጠቅላይ ሚኒስትር አብይ ዛሬ ከሚኒስትሮቻቸው ጋር ተወያዩም። በውይይታቸው ታዲያ ኢትዮጵያ ቀጣይ ዓመት በጀት ሁለት ትሪሊየን ነው የሚል ጉድ ተሰምቷል። ይህ በእንዲህ እንዳለ አብይ በትናንቱ ቃለ መጠይቃቸው አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብለው ያሰቡ ሳቱ ሲሉ ተደምጠዋል። አሰብን የተመለከተ ነው በተባለ ንግግራቸው ደግሞ የጂኦግራፊ እስረኛንን ብለዋል። በዝርዝር ትሰሙታላችሁ። የሕወሓት ጦር በሶስት አቅጣጫ ተከ ዜን መሻገሩ ተሰማም። ጦሩ ጠለምትን በሶስት አቅጣጫ የከበባ ቀለበት ውስጥ ማስገባቱ እየተነገረ ነው። ደብረ ጽዮን በይፋ ወደ ጠለምትና ወልቃይት በኃይል ሰብረን እንገባለን ካሉ በኋላ ከወዲ አርሚ ሰባ እየተጠጋ ሲሆን፣ ከወዲያ ደግሞ ጦሩ ተከዜን ተሻግሯል። በቀዳሚነት ያዝነው መረጃችን ነው።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 ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠ 40 በሶስት አመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸል። ሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የዕድሉም ተጠቃሚ ይሆኑ። የሕወሓት ጦር በሶስት አቅጣጫ ተከዜን መሻገሩ ተሰማ። ጦሩ ጠለምትን በሶስት አቅጣጫ የከበባ ቀለበት ውስጥ ማስገባቱ እየተነገረ ነው። ደብረ ጽዮን በይፋ በጥ ወደ ጠለምትና ወልቃይት በኃይል ሰብረን ገባለን ካሉ በኋላ ከወዲያ አርሚ ሰባ እየተጠጋ ሲሆን፣ ከወዲያ ደግሞ ጦሩ ተከዜን ተሻግሯል። ይህን ክስ ያሰማው የጠለምት አማራ ማንነት አስመላሽ ኮሚቴ ነው። ኮሚቴው ዛሬ ባወጣው አዲስ መግለጫ ሕወሓት ጠለምትን በኃይል ለመቆጣጠር ለታጣቂ ኃይሉ ስምሪት ሰጥቷል ብሏል። ኃይሉ አደባባይ እያደረገ የሚገኘው በሽራሮ ደደቢት፣ በደርባ አባይ በአዲ ገብሮና በዛና በኩል ነው ብሏል። በተጠቀሱት አካባቢዎች ኃይል አስጠግቶ ይገባኛል ጥያቄ በሚነሳባቸው የጠለምት ቦታዎችን ለመቆጣጠር እየተንቀሳቀሰ ነው ሲል የሚከሰው መግለጫው በጠለምት በረሃ አርማደጋ፣ ደልዲዳማ መሰል ቦታዎች የታጠቁ ኃይሎች እንዲገቡና በማህበረሰቡ ላይ እገታ፣ ስርቆት፣ ግድያና ድብደባ እንዲፈጽሙበት ስምሪት ተሰጥቶታል ሲልም ከሷል። የሕወሓት ኃይል ማስጠጋት የጦር የጦርነት ዝግጅት አካል መሆኑን ባደረገው ክትትል መረዳቱን ኮሚቴው ጠቁሟል። የጦርነት ዝግጅቱ በወታደራዊ መረጃና ፖለቲካ ኃይል የተቀናጀ ስምሪት የተሰጠበት ነው በማለት ገልጿል። በተለይም በምዝክረም አምበል ማይተክሊት ውህደትና አምባ ባድሬ ሐምሾ ምድር ሜዳም ደገብራይናም በተባሉ በተወሰኑ የወርቅ ማዕድን ቁፋሮ አካባቢዎች በሙሉ ቀጥተኛ ትዕዛዝ ከህወሓት የሚወሰዱ ታጣቂዎች ስጋት እንደወደቁም ተናግሯል። በተጠቀሱት አካባቢዎች ስምሪት የወሰደው የህወሓት ኃይል እንቅስቃሴ ድንበር ተሻጋሪ መሆኑን ኮሚቴው ጠቁመዋል። ህወሓት ታጣቂ ባሰማራባቸው አካባቢዎች የጠለምት አማራዎች እየተፈናቀሉ ነው የሚለው መረጃው የአካባቢው ማህበረሰብ ሰላማዊ የማንነት ጥያቄ አንስቶ እየታገለ ቢሆንም የህወሓት አካሄድ ለዳግም ደም አፋሳሽ ጦርነት የሚዳርግ መሆኑን ኮሚቴው አስታውቋል። ሕወሓት ያሰማራው ኃይል ተከዜን ተሻግሮ ማንነት ተኮር ጥቃት መፈጸም መጀመሩን ጠቁመዋል። ኮሚቴው በመግለጫው የፌዴራል መንግስት ወደ ዳግም ጦርነት እያመራ የሚገኘውን የሕወሓትን እንቅስቃሴ እንዲያስቆም ጠይቋል። ፌዴራል መንግስቱና ሕወሓት ባደረጉት ስምምነት ከጠለምት የተፈናቀሉ የትግራይ ተወላጆች ወደ ቀያቸው ተመልሰዋል ተብሏል። አማራ በኩል የይገባኛል ጥያቄ የሚነሳባቸው ሶስት የጠለምት ወረዳዎች ተፈናቃዮች መመለሳቸው የፌዴራል መንግስቱ ማረጋገጡ እንደሚሰጡ ይታወሳል። ፌዴራል መንግስት የሕወሓትን እንቅስቃሴ እንዲያስቆም ያሳስበው ኮሚቴው ጦርነቱ ከፈንዳ አደጋው የከፋ ይሆናል ብሏል። በአሁኑ ወቅት በአካባቢው ከፍተኛ ውጥረት መፈጠሩ የተሰማ ሲሆን የሕወሓት እንቅስቃሴ በዚሁ ከቀጠለ በጠለምትና ወልቃየት በኩል ጦርነት መፈንዳቱ አይቀሬ መሆኑ እየተናገረ ነው። ኬሚ አራት ኪሎን ያልም አሉ ሲሉ ተቃዋሚዎቻቸውን የተቹት ጠቅላይ ሚኒስትር አብይ ዛሬ ከሚኒስትሮቻቸው ጋር ተወያዩ። በውይይታቸው ታዲያ ኢትዮጵያ ቀጣይ ዓመት በጀት 2 ትሪሊየን ነው የሚል ጉድ ተሰምቷል። ይበንዲ እንዳለ አብይ በትናንቱ ቃለ መጥይቃቸው አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብለው ያሰቡ ሰዓቱ ሲሉ ተደምጠዋል። አሰብን የተመለከተ ነው በተባለ ንግግራቸው ደግሞ የጂኦግራፊ ስረኛነን ብለዋል። ዛሬ ረፋድ ላይ ከሚኒስትሮቻቸው ጋር የመከሩት ጠቅላይ ሚኒስትር አብ አንድ ጥብቅ ውሳኔ ተላልፏል። ውሳኔው ወደ ህዝብ ተወካዮች ምክር ቤት ተላልፏል። በውይይቱ የኢትዮጵያ የቀጣይ ዓመት በጀት ሁለት ትሪሊየን እንዲሆን ከውሳኔ ተደርሶ ለህዝብ ተወካዮች ምክር ቤት ተመርተዋል። ውሳኔው በምክር ቤቱ ከጸደቀ የኢትዮጵያ በጀት በጥፍ ጨመረ ማለት ነው። ይህ ደግሞ የኑሮ ውድነቱ ላይ ጫናውን ሊያበረታ ይችላል በሚል ተሰግቷል። ይህ በእንዲህ እንዳለ አብይ በትናንቱ ቃለ መጠይቃቸው አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብለው ያሰቡ ሳቱ ሲሉ ተደምጠዋል። አሰብን የተመለከተ ነው በተባለው ንግግራቸው ደግሞ የጂኦግራፊ እስረኛ ነን ብለዋል። አብይ የሳቱ ያሏቸው ኃይሎች እርሳቸው ወደ ስልጣን እንደመጡ ወደ ኢትዮጵያ ተመለሱ ሲባሉ አራት ኪሎ የሚገቡ መስሏቸው ነበር ብለዋል። ይሁን እንጂ በወቅቱ የቀረበው ጥሪ በራሳቸው የሐሳብ መስመር በኢትዮጵያ ተንቀሳቀሱ እንጂ አራት ኪሎ ትገባላችሁ የሚል አልነበረም ብለዋል። ምንም እንኳን ጠቅላይ ሚኒስትሩ ከውጭ ከገቡ በኋላ ስተዋል ያሏቸው ኃይሎች አራት ኪሎን ተመኝተው እንደነበር ቢገልጹ በወቅቱ በንግግራቸውም ቢሆን ኢትዮጵያዊነትን ከፍ አድርገዋል በሚል ከሁሉም አቅጣጫ ሰፊ ድጋፍ ነበራቸው። አብይ ከሰባት ዓመት የአራት ኪሎ ቆይታ በኋላ በሰጡት የግምገማ ማብራሪያም ስተዋል ያሏቸው ሲሄዱ አንዳንዶች አሁንም ከእርሳቸው ጋር ጸንተው መቆማቸውን ጠቁመዋል። በአብይ አገላለጽ አራት ኪሎን ተመኝተው ባለመግባታቸው አኩርፈዋል ያሏቸው ኃይሎች ብዙዎችን ይገልጻል። አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብለው ያሰቡ ሳቱ የተባሉት ኃይሎች አሁንም ከውጭም ከውስጥም በተለያየ መንገድ የአብይን አስተዳደር እየተቃወሙ እንዳሉ ይታወቃል። የትራምፕ ዱላ ኢሳያስ ጀርባ ላይ አርፏል። አይምሬው የትራምፕ በትር የአስመራን ጀርባ ዳግም አቁስሏል። ከነጩ ቤተ መንግስት ኤርትራ ላይ ከባድ የእርምጃ ውሳኔ ተላልፏል። ኢትዮጵያን በመዝለፍ የተጠመዱት የሻቢያ ባለስልጣናት ከአሜሪካ በኩል ያላሰቡት ዱላ አርፎባቸዋል። ትራምፕ የኤርትራ ዜጎች ወደ አሜሪካ እንዳይገቡ አግደዋል። ሞገደኛው ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ አግደዋል። ጉዞውን የሚከለክለውን አዋጅንም መፈረማቸው ነው ዋይት ሀውስ ያስታወቀው የብሔራዊ ደህንነት አደጋን በመጋረጥ በማለትም ትራምፕ ሀገራቱን ወንጅለዋቸዋል። የጉዞ እገዳው ከሰኔ 22/2017 ዓ ም ጀምሮ ተግባራዊ ይሆናል ብለዋል። ጀብደኛው ዶናልድ ትራምፕ ሰውየው በምርጫ ቅስቀሳቸው ወቅት የገቡትን ቃል ተግባራዊ እያደረጉ ያለ ይመስላል። ወደ ስልጣን ከመጡ በኋላ ከባባድ ውሳኔዎችን እያሳለፉ ይገኛሉ። ከሳምንታት በፊት በሀገራት ከፍተኛ የሆነ ታሪፍ ጭማሪ ማድረጋቸው ይታወሳል። የጉዞ እገዳ ይጣልባቸዋል ከተባሉ ሀገራት መካከል አንዷ የሆነችው ቬንዙዌላ የትራምፕ አስተዳደርን ዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያስቡ እብሪተኞች በማለት ገልጾታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ ቀንድ ሀገራትን ኤርትራን፣ ሶማሊያን እና ሱዳንን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ ምንም አይነት ጉዞ እንዳያደርጉ መከልከላቸው ተገልጿል። ሌሎቹ ሀገራት ቻድ፣ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመን፣ ሃይቲ፣ ኢራን፣ ማይናማርና አፍጋኒስታን ናቸው። የጉዞ ክልከላው ሙሉ በሙሉ ነው የተባለ ሲሆን ክልከላ የተላለፈባቸው ሀገራት ዜጎች ለቢዝነስ፣ ለጉብኝት፣ ዘመድ አዝማድ ለመጠየቅ፣ ለትምህርትና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ተብሏል። ተገልጿል። ክልከላ የተላለፋባቸው ሀገራት ዜጎች በማንኛውም በረራ ወደ አሜሪካ ምድር መግባት አይችሉም የተባለ ሲሆን ድንገት እንኳን ገብተው ከተገኙ በኤርፖርቶች ላይ ተይዘው እንዲቆዩ ይደረጋል መባሉም ተመላክተዋል። ሙሉ በሙሉ ክልከላ ተደርጎባቸዋል ከተባሉ ሀገራት በተጨማሪም የሰባት ሀገራት ዜጎች ላይም ጥብቅ ቁጥጥርና የተጠናከረ ክልከላ እንዲደረግባቸው ፕሬዚዳንት ትራምፕ መመሪያ ማስተላለፋቸውን ዓለም አቀፍ መገናኛ ብዙሃን በዘገባዎቻቸው አስታውቀዋል። ትዛዙ ተግባራዊ የሚደረገው ከመጪው ሰኞ ሰኔ 2 ቀን 2017 ዓ ም ሲሆን ከዛን በፊት ቪዛ የተሰጣቸው የእነዚህ የነዚህ የ12 ሀገራት ዜጎች ምንም አይነት ክልከላ እንደማይደረግባቸው ተጠቁሟል። ፕሬዚዳንት ትራምፕ ክልከላውን ያስተላለፍኩት የአሜሪካንና የህዝቦቿን ብሔራዊ ደህንነትና ብሔራዊ ጥቅም ለመጠበቅ እርምጃ መውሰድ ስላለብኝ ነው ማለታቸውንም ዘገባዎቹ አካተዋል። ዶናልድ ትራምፕ በመጀመሪያው የፕሬዚዳንትነታቸው ዘመን ሙስሊም ማህበረሰብ ከሚበዛባቸው ሰባት ሀገራት ላይም ተመሳሳይ የጉዞ ክልከላ ትእዛዝ ማስተላለፋቸው የ

ጀኔራሉ ከግድያ ለጥቂት አመልጠዋል። ከግድያ መለጡት ጄኔራል ይህን ያደረጉትን አካላት እበቀላቸዋለሁ ሲሉ ዝተዋል። ከእሳቸው በተጨማሪም በወንድማቸው ላይም የግድያ ሙከራ እንደተደረገባቸው ታውቋል። ከግድያ መለጡት ጄኔራል የሱዳን ፈጥኖ ድራሽ ኃይሉ አዛዥ መሐመድ ሀምድ አልዳገሎ ናቸው። ከቀናት በፊት በኤርትራ ላይ የበቀልና የጸፋ ጥቃት እንደሚፈጽሙ የዛቱት ሄሚቲ የግድያ ሙከራ እንደተደረገባቸው ተናግረዋል። የግድያ ሙከራው የተደረገው ከአራት ቀን በፊት ነው። በአረበኛ ቋንቋ በቪዲዮ ባሰራጩት መልእክታቸው ይህ ሙከራ የተደረገው በእሳቸው ላይ ብቻም ሳይሆን በወንድማቸው ላይ ጭምር እንደነበርም አስታውቀዋል። እኔና ወንድሜ ብንሞት እንኳን የሱዳን ሕዝብ ትግል አይቆምም ያሉት ሄሚቲ የግድያ ሙከራውን ያደረጉባቸውን ሌትናንት ጀነራል አብዱል ፈታህ አልቡርሃንን እንደሚበቀሉ መዛታቸውን ሱዳን ታይምስ ዘግቧል። ከቀናት በፊት ጀነራሉ በሰጡት መግለጫ የኤርትራ መንግስት ከአልቡርሃን ጦር ጋር ሆኖ ወቅቶናል ሲሉ ከሰው የአጸፋ እርምጃ እንደሚወስዱ ዘተው ነበር። ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በመግባት ቀጥተኛ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሷል። ይህንን ጉዳይ በቸል በቀጥታ እንመለከተውም አቅማችንን ሁሉ አስተባብረን ኤርትራ ላይ ያልጸፋ እርምጃ እንወስዳለን ሲሉ ነበር ጄኔራሉ የዛቱት። ጄኔራሉ አክለውም ይህ ጦርነት የሱዳናውያን ብቻ አይደለም ኤርትራና ግብፅም ጣልቃ ገብተው እየወጉን ነው ካሉ በኋላ ኢትዮጵያውያን ሳይቀር እየወጉን ነው ብለዋል። ጄኔራሉ ኢትዮጵያውያን እየወጉን ነው ሲሉ በሱዳን ያልቡርሃንን ጦር ወግ ነው እየተዋጉ ያሉትን የህወሓት ታጣቂዎችን ማለታቸው እንደሆነ ተነግሯል። ረጅሙ የውጭ ኃይሎች እጅ የሱዳንን ጦርነት አወሳስቦታል።